አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም መስከረም ሃያ አንድ በዚች ቀን አምላክን የወለደች የቅድስት ድንግል የእመቤታችን ማርያም የበዓሏ መታሰቢያ ነው። ሁላችንም የአዳም ልጆች እስከ ዓለም ፍጻሜ የበዓሏን መታሰቢያ በየወሩ ልናደርግ ይገባናል። የእግዚአብሔር ልጅ ከእርሷ ሰው በመሆኑ ከጠላታችን ሰይጣን እጅ ድህነታችን በእርሷ ተደርጓልና እርሷም ስለ እኛ ሁል ጊዜ ትማልዳለች እና የምታድን እርሷን እናቱን ለሰጠን እግዚአብሔር ምስጋና ይሁን። በረከቷም ከኛ ጋር ይኖር ለዘላለሙ አሜን። በዚሽ ቀን ቅዱስ በዚሽ ቀን ቅዱስ ቆጵርያኖስ እና ድንግሊቱ ዮስቲና በሰማዕትነት አረፉ። ይህም ቅዱስ ቆጵርያኖስ አስቀድሞ ከሃዲና ሥራይኛ ነበረ። እርሱም ለሥራይኞች ሁሉ አለቃቸው ነው። በሥራዩም ሥራ በመመካቱ ብዛት የተነሳ በስራዩ የሚበልጠው ካለ ሊያይና ከዚያ ሊማር ከሌለ ግን በእነርሱ ላይ ሊመካባቸው ወደ አንጾኪያ ሀገር ሄደ። ቆጵርያኖስም ወደ አንጾኪያ ከተማ በደረሰ ጊዜ ወሬው ተሰማ። በአንጾኪያም ከተማ ከሀገሮች ታላላቆች ተወላጅ የሆነ አንድ ጎልማሳ አለ። እርሱም ለአሔዋ የሚያምር አንዲትን ድንግል ብላቴና ተመኛት፤ ወደ ቤተ ክርስቲያን በምትሄድ ጊዜ እያያት በእርሷ ፍቅር ልቡ እንደ እሳት ተቃጠለ። በምንም በምን ሊያገኛት አልተቻለውም። ገንዘብ በመስጠት ቢሆን ወይም በማስፈራራት ወይም በሥራይም ሥራ አልሆነለትም። የቆጵርያኖስም ወሬ በተሰማ ጊዜ እርሱ ከሥራይኞች ሁሉ እንደሚበልጥ ስለ እርሱ ተነግሯልና፣ ያም ድንግል ዮስቲናን የተመኛት ጎልማሳ ወደ ቆጵርያኖስ ሂዶ በልቡ ያለውን ጉዳይ፣ ድንግሊቱ ዮስቲናን እንደተመኛትና እርሷንም ማግኘት እንደተሳነው ነገረው። ቆጵሮያኖስም እኔ የልብህን ፍላጎት ፈጽምልሃለሁ አትዘን አለው። ከዚያ በኋላ ያን ጊዜ ዮስቲናን ወደ እርሱ ያመጧት ዘንድ በስራዩ የአጋንንትን ሰራዊት ወደ እርሷ ላከ። እነዚህ የአጋንንት ወደ እርሷ በቀረቡ ጊዜ እርሷን መውሰድ አልቻሉ፣ በጸሎቷ የተነሳ ይቃጠላሉና። እንዲህም ብዙ ጊዜ ላካቸው፣ ግን ወደ እርሱ ሊያመጧት አልቻሉ። ቆጵርያኖስም ሁሉንም አጋንንት ጠርቶ ድንግል ዮስቲናን ካላመጣችሁልኝ እኔ ከእናንተ ተለይቼ ክርስቲያን ሆናለሁ አላቸው። ከዚያ በኋላ የሰይጣናት አለቃ ሊሸነግለው አሰበ። አንዱንም ሰይጣን ከሰይጣናት ውስጥ በዮስቴና አምሳል ተመስሎ ለቆጵርያኖስ እንዲታየው አደረገው። ሰይጣኑም አለቃው እንዳዘዘው እንዲህ አድርጎ ተዘጋጀ። እነሆ አሁን የዮስቲናን መምጣት ለቆጵርያኖስ ነገረው። እርሱም እውነት መስሎት እጅግ ደስ አለው። ሊቀበላትም ተነሳ። በእርሷም አራያ የተመሰለውንም ምታት ባየ ጊዜ የሴቶች እመቤት ዮስቲና መምጣትሽ መልካም ሆነ አለ ይህንንም ስሟን በጠራ ጊዜ ያ በእርሷም ሳል የተመሰለ ሰይጣን እንደ ጢስ ሆኖ ተበተነ በዚያን ጊዜ ሽንገላው ምክንያት የምታቱ ከንቱ እንደሆነ ቆጵርያኖስም አወቀ አስተዋለም በልቡም እንዲህ አለ ስሟን በጠሩበት ቦታ እንደ ጢስ የሚበተኑ ከሆነ በፊቷ ሊቆሙ ሊሸነግሏትስ እንዴት ይቻላቸዋል ይህንንም ብሎ ወዲያውኑ የጥንቆላ መጽሐፍቶችን አቃጠለ። ከዚያም በኋላ ወደ አንጾኪያ ሊቀ ጳጳሳት ሂዶ የክርስትና ጥምቀትን ተጠምቆ የመንኩስና ልብስን ለበሰ። ከጥቂት ቀኖችም በኋላ ዲቁና ሾመው፣ ዳግመኛ ቅስናም ሾመው። በትሩፋት ስራና በቤተ ክርስቲያን ትምህርት ከፍ ከፍ ባለ ጊዜ ለሀገሩ ምዕራብ ለሆነ ቅርጣግና ለምትባል ሀገር ኤጲስቆጶስ ሲሆን ዘንድ ተገባው። ያን ጊዜ ቅድስት ዮስቲናን ወስዶ ለደናግል ገዳማት መምኔት አደረጋት። በቅርጣ ግናም የቅዱሳን የአንድነት ስብሰባ በሆነ ጊዜ በጉባኤው አባላት እርሱ አንዱ ነው። ከብዙ ወራትም በኋላ ከሀዲው ንጉሥ ዳኪዎስ ስለነርሱ ሰማ። ወደ እርሱም አስቀርባቸውና የክብር ባለቤት ክርስቶስን ክደው ለጣዖቶቹ እንዲሰግዱ አዘዛቸው። ትእዛዙንም ባልሰሙ ጊዜ ታላቅ ስቃይንም አሰቃያቸው። ብዙ ስቃይንም ከአሰቃያቸው በኋላ ቅዱስ ቆጵርያኖስ እና የቅድስት ድንግል ዮስቲና ዮስቲናን የሦስት ወንዶች ራሳቸውን አስቆረጠ። የሰማዕትነት አክሊልንም በመንግስተ ሰማያት ተቀበሉ። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎታቸው ይማረን። በረከታቸውም ከኛ ጋር ትኖር ለዘላለሙ አሜን። በዚህች ቀን ከሰባ ሁለቱ አርድእት የአንዱ ሐዋርያ የጢባርዮስ የእረፍቱ መታሰቢያ ነው። በረከቱ ከኛ ጋር ትኖር ለዘላለሙ አሜን። በዚች ቀን ሃይማኖታቸው የቀና የ318 ጳጳሳት ስብሰባ በኒቅያ ከተማ ተደረገ። መላውን ዜናቸውን ህዳር 9 ቀን ጽፈናል። በረከታቸው ከእኛ ጋር ትኖር ለዘላለሙ አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም መስከረም 22 በዚች ቀን የፋርስ ንጉሥ የሳቦር ልጆች የከበሩ ኮቶሎስና እህቱ አክሱ በሰማዕትነት አረፉ። ምስጋና ይሁን ለአብ ለወልድ ለመንፈስ ቅዱስ አንድ አምላክ በሚሆን ዛሬም ዘወትርም ለዘላለሙ አሜን። በመስከረም ሀያ አንድ ቀን የሚከበሩ የቅዱሳን በዓላት፦ ቅድስት ድንግል ማርያም ጊሸን ደብረ ከርቤ ላይ ትነግሳለች። ታላቅ በዓል ነው። ብዙኃን ማርያም፣ 318ቱ ቅዱሳን ሊቃውንት፣ ቅዱስ ቆጵርያኖስ ሰማዕት፣ ቅድስት ዮስቲና ድንግል፣ ቅዱስ ጢባርዮስ ሐዋርያ ወርሃዊ በዓላት ቅድስት ድንግል እግዝእትነ ማርያም ወላዲተ አምላክ፣ አበው ጎርጎርዮሳት፣ አቡነ ምዕመነ ድንግል፣ አቡነ ዓብደ ሥላሴ፣ አባ አሮን ሶርያዊ፣ አባ ምርትያኖስ ጻድቅ። እግዚአብሔር ትዕቢተኞችን ይቃወማል ለትሑታን ግን ጸጋን ይሰጣል ይላል። እንግዲህ ለእግዚአብሔር ተገዙ፣ ዲያብሎስን ግን ተቃወሙት፣ ከእናንተም ይሸሻል። ወደ እግዚአብሔር ቅረቡ፣ ወደ እናንተም ይቀርባል። ያዕቆብ ምዕራፍ አራት ከቁጥር ስድስት የሰማነውን በልቦናችን ያሳድርብን። ከቅዱሳን አባቶቻችን እናቶቻችን በረከተ ረዴት ያሳትፈን። ዘመኑን ዘመነ ምሕረት ዘመነ ሰላም ያርግልን። በጸሎታቸው አስቡን አትርሱን ያሉትን በያሉበት ያስብልን። በአልጋ ቁራኛ በደዌ ዳኛ የተያዙትን፣ በመከራ በግዞት በስደት በጭንቀት በችግር ያሉትን ወገኖቻችንን ዘመዶቻችንን ለዓለም ሁሉም ሰላሙን ይስጥልን። ሕፃናትን አሳድጎ ለቁም ነገር ያብቃልን። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ